ቦታው ምልምል እንግዲህ ቅድስትን በአንድ አይኑ እያየ ሞገስ ብሩክን እስከዛሬ የምነክቶት ነው ወንድሜ፣ አንቺን የመሰለች ቆንጆ ቤት ውስጥ አስቀምጦ ማህሌት ከምትባል ሴት ጋር እድሜውን ሲፈጅ የኖረው እንዴት ለምን እያለ እንግዲህ ቅድስትን በጥያቄ አፋጥጣት። አረጋሼ እንደዚህ አይነት ሰው አይደለም፣ በጣም ጥሩ ሰው ነው። አያውቁ ጥሩ እንደሆነማ ጥሩነቱንማ እኔ ራሴ አውቃለሁ ግን ደግሞ አንቺን የመሰለች ቆንጅዬ እዚህ አስቀምጦ በጣም ይገርማል፣ እውነት ገርሞኛል እያለ እንግዲህ በአንድ አይኑ ልብን አድርጎ እየጠቀሳል። ልጅትሆን አንድ ልቧን እጥብ አደረጋት በአንድ ጊዜ። ከዛም ቅድስትዬ ሀረን ያፍራለሁ እንደዚህ አይነት ነገር ብላ ጥላ ወጣች። ከዛ በኋላ ሰውየው በጭራሽ አስተያየቱ አላማረኝም ነበረ። ቅድስትዬም ደግሞ ደሞ እንደምን አስቦ ነው እያለች ልቧ ታምቡር መምታት ጀመረ። ከዛ ደህና አደር በቃ ጋሺ ብላ ጥላው ሄደች። እሱ ግን ውስዋስ ገብቷልና አንቺን ጥዬማ ዛሬ እየትማ አላድርም ሲል እሷን አልጋ ላይ አቅፍ አድርጎ አብሯት አደረ እርፍ። ከዛ ብሩክ ከቻለባቸው እንግዲህ ከባድ ውርደት ነው ማለት ነው። ቅድስትዬ ለብሩክ ያላት ፍቅር እንደ ክንፍ እብድ አድርጓት ነበር። ነገር ግን ምንም እንትን አላለችም። ምክንያቱም ብሩክ ጠፍቷል። አሁን ላይ የት እንዳለ እንኳ አይታወቅም። ምክንያቱም ምን ይሁን ማንም የሚያውቅ ሰው የለም፣ ማንም ማለት ነው። እናም ኤፍራታ፣ አቶ መልመል ገንዘብ ሰጣት። መሀሌት፣ እና እንትና ዝና የሚያወሩትን ስለ ብሩክ እያንዳንዱን ነገር እንድትነግርኝ ይፈልጋለሁ። ጎበዝ ተከታታይ ከሆንሽ እና እያንዳንዱን ነገር እያመጣች ለን የምትነግርኝ ከሆነ ብዙ ገንዘብ ሰጥሻለሁ አላት። እሷም ደግሞ በደስታ እሺ ችግር የለውም አለች። ከዛ በኋላ አሁን መዴት መሄድ ትችያለሽ፣ ግን እያንዳንዷን ነገር በጥንቃቄ እሺ ሲላት እሺ አለች። ከዛ በኋላ እንግዲህ ወይዘሪት መሀሌት ዝናን አስክራ ከዝና ጋራ አንድ አልጋ ላይ ሊተኙ ሂዛው ሄደች። እሷ ብቻ ብልጥ እሱ ግን አውቆ ነው እንደዛ የሆነው፣ እንጂ ሰክሮም አልነበረ። ጉዷን ለማየት ነበር። ከዛ በኋላ ስልኩን ከኪስ ውስጥ አነሳችና አሻራ አልከፍታላት። ከዛ አይኑን ገለጥ አደረገችና አሻራውን እንዲከፍትላት ያኔ አይኑን ገለጥ ስታደርገው ያዝ አድርጋ ብድግ ለዝና ምስማሙል ንፉስ ቅዱስ የት ነኝ? ምንድን ነው እዚህ ጋር ያመጣኝ? እያለ እንግዲህ ግራ መጋባት ጀመረ። ዝና ምን እንደሆነ እንኳን አያውቅም ነበር። ሶስት ሰክሮ ነው። እናም ወይዘሮ ማህሌት ይመስለኛል፣ ያው ቪዲዮ ቅርጻ በሱ ልታስፈራራው መሰለኝ አብሬ ነው ያደርኩት ብላ ያንን ነገር እለቀዋለሁ ምናምን ነገር ግን አልተሳካላትም። ቶሎ ተነሳች፣ ተነሳ እሱ ከተኛበት። ምልምልም ደግሞ የወንድሙ ነገር በጣም አሳስቦታል። የት እንደሄደ አላውቅም፣ እምን ውስጥ ይግባ፣ የት እንዳለ እንኳን የማውቀው ነገር የለም። ወንድሜ አረ የት ነው ያለኸው? አላሁ በለኝና ቶሎ ና እባክህን እያለ በጣም ተጨንቋል! ቅድስትዬም ደግሞ ጋሽዬ፣ አረ የት ነው ያለሁ? ይሄ ሁሉ የኔ ጥፋት ነው አይደለም። የዛን ቀን እሺ ብልህ ኖሮ የትም ባልሄድክ ነበረ። የኔ ጥፋት ነው አውቃለሁ። እባክህን አንድ ጊዜ ብቻ ወደ ቤት ተመለስ ጋሼ እያለች እንግዲህ ቅድስት መከራውን እየበላች ትገኛለች። ነገር ግን ሰውየው የለም፣ ደብዛውን አጥፍቷል። የት እንዳለ እንኳ አይታወቅም፣ ማለት ነው። እኔ ምን ውስጥ እንደገባ እራሱ ማንም የሚያውቅ የለም፣ ግን ቤተሰቦቹ ተጨንቀዋል። ምሳሌዬም ደግሞ አባቴ የት ነው ያለው አባቴ እንፈልገዋለው የት ነው ያለው እያለች በጣም እየተጨነቀች ትገኛለች። ከዛም እሱ ውጭ ሀገር ሄዷል ይመጣል አታስቢ አለቻት ቅድስትዬ። ዛሬ ግን ስትጠርግ ያየችውን ነገር ማመን አቃታት። ቅድስት እና ማቶ ምልምል በወጣ በገባ ቁጥር አንችን የመሰለች ቆንጆ እንዴት ቤት ውስጥ አስቀምጦ ወደ ሌላ ይሄዳል? እባክሽ ስለዚህ አንቺ ምንም እስከ ዛሬ አብራችሁ ስትኖሩ ምንም አላለሽም እንዴ? አረ ምንም አላለኝም ጋሺ፣ አንተ እንደምታስበው ሰው አይደለም፣ በጣም ጥሩ ሰው ነው አለች። ከዛ ጥሩነቱንማ እኔ ያውቃለሁ እኮ ግን እንዴት አንችን የመሰለች ቆንጆ አጠገቡ አስቀምጦ ጎንተል አደረገን ብዬ ነው። አራት አሳፍረኝ ጋሼ እንደዛ አይነት ሰው አይደለም፣ እያለች እየደጋገመች፣ ምናደጋገምሽው ጋሼ ጋሽ ማለቱን እንዲህ በሰላም ነው አላት ሰውየው። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደና ናችሁ ወይ? አለሁ ደና ነኝ። እንግዲህ አቶ መልምል ገና የመጣ ቀን ነበር፣ ቅድስትን ገረፍ እያደረገ በአይኑ የሚያያት ዛሬ ግን አላስችል ብሎት እንግዲህ በውስጡ ያለውን ነገር ሁሉ አፈነዳውና ነገራት ማለት ነው። እናም ቅድስትዬ አፈረች፣ ለራሷ በጣም ተደናግጣለች። ዛሬ የብሩክን ቲሸርት አግኝታ በጣም ደንግጣ ሳለ እንግዲህ አቶ መልመል በጎኑ ለሻለና አልጋ ላይ አንቺ ግን ምንድን ነው የምታስቢው? ማለት የምታስቢው ነገር ምንድን ነው? ስለ ህይወትሽ ምን ይቅርታ ጋሼ እኔ አሁንም አስበው የጋሼ መጥፋት ብቻ ነው እያሳሰበኛለሁ። ምን ውስጥ እንደገባ እንኳን ዋና ምንም አያውቅም። እናም ስለሱ እያሰብኩኝ ነው። አሁን አውቃለሁ፣ እኛም ስለሱ እያሰብን ነው። ግን ብሩክን ተወጅዋለሽ እንዴ? አረ ምን አይነት ጥያቄ ነው ጋሼ እንዴ! ናውር ጥያቄ እኮ ነው። የእውነት ነው የምልሽ ተወጅዋለሽ እንዴ? ሲላት እንግዲህ ምን አይነት መልስ ትመልስ ግራ ተጋባች ማለት ነው። ያስታወቅብሻል ታዩ ባትመልሽም ችግር የለውም አላት። ከዛም በጥያቄ አፋጥጣት ልጅቷን ለማስመጥ። እሷ አሁን ላይ እየተሰማት ያለው የብሩክ መጥፋት ብቻ ነው እንጂ ስለ ፍቅርም ሆነ ስለምንም አይደለም እያሰበች ያለችው። እሱ ግን በፍቅር አስምጦ ጉድ ሊሰራት ነው። ከዛም አይ ጋሺ በቃ ደህና አድር ብላ ጥላ ወጣች። እንዴ! ዛሬማ ብቻዬን አላድረም። ከኔ ጋር ታድር ያለሽ? እንዴ ደግሞ እሱ ምን ማለት ነው? ናውሮ ነው እንዴት ነው? ከአንተ ጋራ የማድረው ስትለው፣ እንግዲህ ተናገርኩ። ከኔ ጋር ታድር ያለሽ አላት። እሷም ተደናገጠች እና አይ ምሳሌ ብቻዋናት መሄድ አለብኝ፣ ብላ ጥላ ወጣች። ከዛም ብሩክ እንደው ምን ሆነህ ነው የመሰለች ልጅ እዚህ ቤት አስቀምጠህ እስከ ዛሬ ድረስ እንደው በአይነ እንኳን ያልጎበኘሃት እያለ ብቻው ማውራት ጀመረ። ሀ ምክንያቱም ተመችተዋለች ልይቱ በጣም ስለተመቸችው የራሱ ለማድረግ እየጣረ ይገኛል። ግን እሱ ደጋግሞ የጠየቃት ከዚህ ከብሩ ጋራ የፍቅር ግንኙነት ወይ የሆነ ነገር ካላቸው ብሎ ነበረ። ከሌላት ደግሞ የራሱ ሊያደርገታ አስበዋል ማለት ነው። እናም ልጅቱ እኔና ጋሼ ምንም አይነት ግንኙነት የለንም፣ አሰሪና ሰራተኛ ብቻ ነው። እናም ጋሼ ግን በጣም ጥሩ ሰው ነው። እንዳሰሪ እንደ ሰራተኛ እንኳን አይቶኝ አያውቅም። ስለዚህ ጋሼ በጣም መልካም ሰው ነው አለችው። አውቃለሁ እኮ መልካም እንደሆነማ እኔ ራሴ አውቃለሁ። ግን እንደው እስከዛሬ እዚህ ቤት ውስጥ አብራችሁ ስትኖሩ ጎንተላ ለማድረጉ ገርሞኝ ነው እንጂ ለማንኛውም ጠንቆኛል ምን እንደምሆንም አላቅም ምን እንደማደርግም ግራ ገብቶኛል። ጋሼ የምንሆነ ነው የሆነ ችግርማ እንደገጠመው ይታወቀኛል። እውነት መነኝ የሆነ ነገር ሆኗል ጋሼ እንጂ በጤናውማ እንደዚህ አይጠፋም እያለች እንግዲህ ቅድስት። እኔም ግራ ገብቶኛል ቅድስት፣ አላቅም። እስቲ ኤፍራታን እያንዳንዱን ኢንፎርሜሽን እያመጣሽ ንገሪኝ ብያታለሁ። አይ ጋሼ አሁን ኤፍራታን ሰው አድርገሃታል። እሷ እኮ ከማህሌት የባሰች ናት። አውቃለሁ ግን ገንዘብ ትወዳለች። ግን ደግሞ እኔ ማንነቴን ነግሬያት አለሁ አንድ ነገር ወይፊት ጥብቲ እገልሻለሁ ብያት አለሁ ስለዚህ ምንም አታደርግም አላት። እሺ እስቲ እንግዲህ አብረን የምናየው ይሆናል አለች ቅድስት። አሁን እያሳሰበ ያለው የብሩክ ነገር ነው። ምን ውስጥ እንደገባ የት እንደሄደ እንኳ አይታወቅም ማለት ነው ብሩክ ምን ውስጥ እንደገባ እንዴ ጭራሽ ስልኩም አይሰራም ማይሰራም አድራሻውን አይታወቅ በቃ ግራ ገብቷቸዋል ልጅቷም ደግሞ አሁን አሁን ላይ እያስቸገረች ነው አባቴ ለመንደዳብ ስልክ ማይደውለው ውጭ ሀገር ስልክ መደወል አይቻልም ወይ እያለች እንግዲህ ቅድስትን ግራ እያጋባቻት ትገኛለች ትና ምሳሌ ማለት ነው ምሳሌ አንቺን ልጅ ነሽ አሁን ምን ብዬ ልንገርሽ ብነግርሽም አይገባሽም። ስለዚህ ሁሉም ነገር ጋሽ ሲመጣ ይስተካከላል፣ አለቻት። አሁን አቶ መልመል እያሰበ ያለው ዝና አግቶት ይሆናል ነው። ያ ደግሞ አይደለም። እኔ እንጃ ብቻ። እንግዲህ ሞገስ ደግሞ የብሩክ ነገር አስጨንቆኛል። ሉላ አንቺን ለማትቼሽ፣ ሂጅ ልፈልገው ጓደኛዬ ብሩክ እኮ ጓደኛዬ ብቻ ሳይሆን አብሮ አደጌ ነው ወንድሜ ነው። ስለዚህ የምናድርግ ግራ ገባኝ። የብሩክ ነገር እምን ውስጥ ገብታ ይሆን እያለ በጣም ተጨንቋል። እንግዲህ ብሩክ ምን ውስጥ እንደገባ